ኢትዮጵያ በብሔር ልዩነት የሚታመስ ሀገር ሲሉም ገልጸውታል። ቀይ ባህርን ማን ጠብቀው የሚለውን ጨምሮ በተለያዩ ጉዳዮች ላይም ምላሾችን አቅርቧል። የኤርትራ አገዛዝ መሪ ኢሳያስ አፈወርቂ ለአምስት ቀናት የቆየ ቆይታን በግብፅ አድርገዋል። ያንኑ አጠናቀው ወደ ሀገራቸው ተመልሰዋል። ከዛ አስቀድመው ግን ከግብፁ አልቃሂራ ጋር ቆይታ አድርጓል። በበርካታ ቃለ ምልልሶች እንደሚያደርጉት ሁሉ በዚህኛውም ለአፍሪካ ቀንድና በጥቅሉ የአፍሪካ ችግሮች ዋነኛ ተጠያቂውን አካል ምዕራባውያን አድርገው አቅርበዋል። ግብፅን እንደ ጎረቤታችን ነው የምናያት ስትራቴጂካዊ አጋራችን ናት የሚሉት ኢሳይያስ እኛ በቀይ ባህርም በናይልም የምንተሳሰር ሀገር ነን እያሉ ሲያብራሩም ተደምጧል። የአፍሪካ ቀንድ ቀጠና በችግርና በቀውስ የተሞላ ነው ብለው ማሳያ ካደረጓቸው ሀገራት መካከል ደግሞ አንዷ ኢትዮጵያ ሆናለች። ዘጂና ፊ ኢትዮጵያ መሰለ መዓልሓላ ለመውጁዳ መዓልሓላ ለሻህድና ተላቴን ዓም ኢትዮጵያን በምሳሌነት ከወሰድን በአሁኑ ወቅት ያሉበትን ትርምስ ማንሳት እንችላለን። ላለፉት አስርት ዓመታት የሆነውን ካነሳን በብሔር ልዩነት ውስጥ ነው የቆዩት። ይህ በውስጣቸው የነበረው ልዩነት የፈጠረው ችግር የውስጥ ብቻ አልሆንም፣ የቀጠናውና የዓለም አቀፍ ችግር ጭምር ነው የሆነው። ፕሬዚደንት ኢሳያስ አፈወርቄ የከበቧቸውን ሀገራትን የቀውስ ስለመሆናቸውም አንስቷል። ሶማሊያ 3000 ኪሎ ሜትር የባህር ዳርቻ አለው። በሶማሊያ ያለው ችግርም የሶማሊያ ብቻ ሳይሆን የቀጠናው ብሎም የዓለም አቀፉ ችግር የሚሆነውም ለዚህ ነው ሲሉም አንስቷል። ሱዳንም የሚታወቅ ነው፣ በግልጽ ጦርነት ላይ ነች የሚለውንም አብራርቷል። የመንን ጨምሮ እያነሱ የዚህ ሁሉ ችግር መሰረታዊ ምክንያት የውጭ ጣልቃ ገብነት ስለመሆኑም አቅርቧል። ባለፉት ሰማንያ ዓመታት በብሔር፣ በሃይማኖት፣ በፖለቲካ አመለካከት ጣልቃ ይገባበታል በማለት ቀይ ባህርን መከላከል የባለ ሀገራቱ ዋነኛ ኃላፊነት ነው የሚሉት የአስመራው ሰው ዓለም አቀፍ የውሃ ስምምነቶችን የማስተግ